ጤና ይስጥልን ይህ ጥዑም ዜና ነው። አክብሮታዊ ሰላምታችን በያላችሁበት ይድረስ እያልን በእለቱ የተሰሙ አበይት ሀገራዊና ዓለም አቀፋዊ ዜናዎችን ይዘን ቀርበናል። ቻናላችንን ላይክ፣ ሸር እና ሰብስክራይብ በማድረግ ቻናላችን ቤተሰብ የሆኑ ዘንድ እየጋበዝን የእለቱም ዜናዎች አበይት ነጥቦች በማስቀደም እንጀምራለን። የመንግስት ሰራተኞች ያለፈቃድ ደሞዝ መቁረጥን በተመለከተ የህዝብ እንባ ጠባቂ ተቋም ሀሳብ ሰጥቶበታል። በዝርዝር እንመለስበታለን። የዶላር እና የብር ምንዛሬ ዳግም መጨመሩን በተመለከተ መረጃ እናደርሳቸዋለን። ለ13 አመታት ያክል ያልተከፈለ የደሞዝ ክፍያ የኢትዮጵያ ኤምባሲ ቆንጸላ ጽህፈት ቤት ለአንዲት ኢትዮጵያዊት እንዲከፈላት ማስደረጉን ገልጿል። ሙሉ መረጃው እናደርሳችኋለን። የቲፒኤልኤፍ ታጣቂዎች ተቃውሞ ዛሬም በሌሎች ቦታዎችም ቀጥሏል። የታጣቂዎቹ አላማና ተልእኮን በተመለከተ ይዘናል። ድንገተኛው የፖለቲከኛው ሞትና የመፈንቅለ መንግስቱ መሪ ራሳቸውን ጊዜያዊ ፕሬዚዳንት አድርገው መሾማቸውን በተመለከተ በመረጃችን አካተነዋል። አዲሱ የፔንታጎን የፕሬስ ወይም የሚዲያ ፖሊሲና ያስከተለው ውዝግብና በሚዲያዎቹ ውድቅ መደረግን በተመለከተ መረጃ ይዘናል። በታሊባን እና በፓኪስታን ጦር መካከል ጦርነቱ ዳግም ተቀጣጥሮ ቀጥሏል። በሁለቱ ሀገራት መካከል ከሰሞኑ ጀምሮ የነበረው ውጊያ በትናንትናው ዕለት አንጻራዊ መረጋጋት ቢኖሩም በዛሬው ዕለት ግን ተባብሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ትርኩን ካልፈታ በግድ እናስፈተዋለን ሲሉ ማስጠንቀቂያ ሰጥተዋል። ውድ የቻናላችን ቤተሰቦች ከላይ የነበሩትን አበይት ዜናዎች በዝርዝርና በቅደም ተከተል እንመለከታቸዋለን። የመንግስት ሰራተኞች ያለፈቃድ ደሞዝ መቆረጥን በተመለከተ የህዝብ እንባ ጠባቂ ተቋም አስቸኳይ መግለጫ ሰጥቷል። የመንግስት ሰራተኞች ከፈቃዳቸው ውጭ ከደሞዛቸው ገንዘብ እየተቆረጠባቸው ነው ተባለ። ይህ ህገወጥም አሳሳቢም ነው ተብሏል። ይህን ያለው የህዝብ እንባ ጠባቂ ተቋም ነው። ተቋሙ ከህግ ውጭ የመንግስት ሰራተኞች ከደሞዛቸው ከደሞዛቸው የሚቆረጥባቸው ገንዘብ ነገር አሳሳቢ ደረጃ ላይ ደርሷል ብሏል። የህዝብ እንባ ጠባቂ ተቋሙ በዚህ ጉዳይ ዙሪያ ተደጋጋሚ ቅሬታ እየቀረበልኝ ነው ብሏል። ከቅርብ ጊዜ ወዲህ በሲዳማ ክልል በተለያዩ ወረዳዎች ያሉ መምህራን የጤና ባለሙያዎችና ሌሎች ሰራተኞች ፈቃዳቸውን ሳይሰጡ ከደመወዛቸው ገንዘብ የተቆረጠባቸው መሆኑን ነግረውኛል ብሏል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞንም በተለያዩ ወረዳዎች የሚሰሩ መምህራን ተመሳሳይ ጥያቄ ማቅረባቸውም ተነግሯል። ይህም የችግሩ አሳሳቢ ደረጃ ላይ መድረስ ያሳያል ብሏል። ማንኛውም የመንግስት ሰራተኛ ስምምነቱን በጽሁፍ ሲገልጽ፣ በፍርድ ቤት ትዕዛዝ ወይም በህግ ተደነገገው መሰረት ካልሆነ ደግሞ መቁረጥም ሆነ መያዝ እንደማይቻል ሊታወቅ ይገባል ብሏል። ችግሩ አለ ተብሎ ቅሬታ በቀረበባቸው አካባቢዎች አስቸኳይ ርምት ሊደረግ ይገባል ሲል የህዝብ እንባ ጠባቂ ተቋም አሳስቧል። የዶላር እና የብር ምንዛሬ ዳግም መጨምሯል። የአንድ ዶላር አማካኝ ዋጋ በብሔራዊ ባንክ 148 ብር ደረሰ። የኢትዮጵያ ብሔራዊ ባንክ ባካሄደው አስረኛ ዙር የውጭ ምንዛሬ ጨረታ የአንድ የአሜሪካን ዶላር አማካይ የምንዛሬ ተመን 148 ብር ከ10 ሳንቲም ሆኖ ተመዝግቧል። ይህ አዲስ አማካይ ዋጋ ከ9ኛው ዙር ጨረታ 138 ብር ከ20 ሳንቲም ጋር ሲነጻጸር 9 ብር ከ80 ሳንቲም ወይም ያክል ከፍተኛ ጭማሪ አሳይቷል። የተካሄደው የውጭ ምንዛሬ ድልድል 31 ባንኮች የውጭ ምንዛሬ ዛሬ በማግኘት ተሳክቶላቸዋል። የቀረበው መጠን ብሔራዊ ባንክ ለዚህ ራስተኛው ዙር ሽያጭ 150 ሚሊዮን ዶላር ማቅረቡን አስታውቋል። ብሔራዊ ባንክ የውጭ ምንዛሪ ገበያውን መረጋጋት ለመደገፍ በተከታታይነት ጨረታዎቹን ማካሄዱ እንደሚቀጥልም ገልጿል። ለ13 አመታት ያክል የዘገየ የደሞዝ ክፍያ ተፈጽሟል ይህ የደሞዝ ከልካላ አናገዳይ የተካሄደው በሳዑዲ አረቢያ በምትሰራ ህጋዊ የቤት ሰራተኛ በሆነችው በኢትዮጵያዊት ላይ ነው የጅዳው የኢትዮጵያ ቆንስላ ጽህፈት ቤት ላለፉት 13 አመታት ደሞዟን ያላገኘች አንዲት ዜጋ ክፍያ እንድታገኝ አስችሯል ወይዘሪት ዘምዘም የተባለች ኢትዮጵያዊት ዜጋ በህጋዊ መንገድ ወደ ሳዑዲ አረቢያ ተቡክ ከተማ ከገቡ በኋላ በአጠቃላይ 14 አመታት 14 አመታትን ሰርተዋል ሆኖም ከዚህ ውስጥ የ13 አመታት ደሞዝ ላይ ከፈላቸው በመቆየቱ ለቆንስላ ጽህፈት ቤቱ የሪጋፍ ጥያቄ አቅርበው ነበር በቆንጽላ ጽህፈት ቤቱ ጉዳዩን በንቃት ባደረገው ከፍተኛ ጥረት መሰረት ያልተከፈላቸው ቀሪ የ13 አመት ደመወዝ በድምሩ 109,000 የሳውዲ ሪያል ሙሉ በሙሉ እንዲከፈላቸው ማድረግ ተችሏል ከተከፈላት በኋላ ወይዘሮ ዘምዘም የጉዞ ሰነድ ተዘጋጅቶላት በሰላም ወደ ሀገሯ እንድትገባም ሁኔታ ተፈጥሯል ከዚህ በተጨማሪም ዜጋዋ ለተደረገላት ድጋፍ ለቆንጽላ ጽህፈት ቤቱ ልባዊ ምስጋና አቅርባለች። የቲፒኤልኤፍ ታጣቂዎች ተቃውሞ ዛሬም በሌሎች ቦታዎችም ቀጥሏል። በትግራይ ክልል መቀሌን ጨምሮ በተለያዩ አካባቢዎች የትግራይ ታጣቂዎች ከደሞዝ እና ጥቅማ ጥቅም ጋር በተያያዘ ዛሬም ድረስ ተቃውሞ እያሰሙ ሲሆን ጥያቄውን ለመመለስ ከአመራሮች ጋር ሰፊ ውይይት እየተደረገና መመሪያ መዘጋጀቱን ከክልሉ ፕሬዚዳንት ጽህፈት ቤት የተገኘው መረጃም ያመለክታል። የክልሉ መንግስት ጥያቄው ተገቢ መሆኑን አምኖ ክልሉ አቅሙ በሚፈቅደው ልክ ጥያቄዎቹን ለመመለስ እሰራለሁም ብሏል። ዛሬም ተቃዋሚዎቹ በተለያዩ አካባቢዎች ተቃውሞ ማሰማታቸውን ቀጥለዋል። ይህ እንዲህ እንዳለ አንዳንድ ተንታኞች ሰንታኞች በታደሰ ወረደና በህወሓት መካከል ባለው ልዩነት መሰረት ታደሰ ወረደልን ልክ እንደ ጌታቸው ረዳ ለማስወገድ የሚያደርጉት ሙከራ ነው ሲሉም መግለጻቸው አይዘነጋ። ድንገተኛ የሆነው የፖለቲከኛው ሞት። የኬንያው ጉምቱ ፖለቲከኛ ራይላ ኦዲንጋ ከዚህ ዓለም በሞት መለየታቸው ተሰምቷል። የቀድሞው የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ህንድ አገር በሚገኝ የሕክምና ተቋም ሲረዱ ቆይተው በሰማንያ ዓመታቸው ከዚህ ዓለም በሞት ተለይተዋል። ራይላ ኦዲንጋ ለኬንያ ፕሬዚደንትነት አምስት ጊዜ እጩ ሆነው ቢቀርቡም አልተሳካላቸውም ነበር። በየምርጫ ሁሉ ግን ዋናና ቀንደኛ ተፎካካሪ ሳቸው የነበሩ መሆኑም ይታወቃል። ከዚህ በተጨማሪም በቅርቡ ለአፍሪካ ህብረት ኮሚሽን ሊቀመንበርነት ቦታ ቢወዳደሩም ማሽን

የማዳጋስካር መፈንቅለ መንግስት መሪ ሚካኤል ራንድሪያኒ ራሳቸውን ጊዜያዊ ፕሬዚደንት አድርገውም ሾሙ። የሀገሪቱ ፕሬዚደንት ከስልጣን ለማውረድ የተደረገውን ህዝባዊና ወታደራዊ መፈንቅለ መንግስት የመሩት ኮሎኔል ሚካኤል ራንድሪያኒ አንድሪ ራጆሊና ከሀገር መሸሻቸውን ተከትሎ በህገ መንግስቱ ጠቅላይ ፍርድ ቤት ጥያቄ መሰረት የመንግስትን ስልጣን እንደሚረከቡ አስታውቀዋል። የተሰናባቹ ፕሬዚደንት ጽህፈት ቤት በወታደራዊ ኃይል ልዩ ኃይል ወይም ካፕሳት የተወሰደውን የሀገሪቱን ህገ መንግስት የማገድ ተግባር ህገወጥ እርምጃ ሲል ማክሰኞ ለታ ጉዟል አዲሱ የአሜሪካው ፔንታጎን የፕሬስ ወይም የሚዲያ ፖሊሲና ያስከተለው ውዝግብ የአሜሪካው ፔንታጎን አዳዲስ የፕሬስ ፖሊሲ ቢያወጣም ከ30 በላይ የሆኑ የዜና ተቋማት ውድቅ አድርገውታል ሮይተርስ ኤፒ ሲኤንኤን እና ዘ ኒውዮርክ ታይምስን ጨምሮ ከ30 በላይ የአሜሪካ የሚዲያ ድርጅቶች የፕሬስ ነጻነትን ይገድባል ያሉትን አዲስ የፔንታጎንን የፕሬስ ፖሊሲ ውድቅ አድርገዋል። ፖሊሲውም ሚስጥራው እየተደረጉ እንዲሁም አንዳንድ ሚስጥራዊ ያል መረጃዎችንም ጨምሮ ገደቦችን ያስቀመጠ ነው። በዚህ መሰረት ጋዜጠኞች በእነዚህ ጉዳዮች ዙሪያ መጠየቅም ሆነ ሪፖርት መስራት የማይፈቀድላቸውም፣ ሚስጥራዊ ባይሆኑም የደህንነት ችግር አለው የተባለውን ጉዳይ መዘገብ አይችሉም። በእነዚህ ጉዳዮች ላይ ጥያቄ መጠየቅ ጭምር ይከለከላል። ፖሊሲው ሚስጥራው እየተደረጉ እንዲሁም አንዳንድ ሚስጥራዊ ያልሆኑ መረጃዎች ጭምር ላይ ገደቦችን አስቀመጠ ነው። ጋዜጠኞቹ የፔንታጎን ጋዜጣዊ መግለጫ ለመታደም በተዘጋጀው የስምምነት ፎረም ላይ እንዲፈርሙ ይጠየቃሉ። ይህንን የጣሱ ጋዜጠኞች እንደ ደህንነት ስጋት ይቆጠራሉ። መግቢያቸውም እንዲቀማ በመደረግ የሚዲያ ተቋማቸውም ቀጣይ ይህንን መብት ሊድነን ጠቅም እንደሚችልም አስታውቋል። ፔንታጎን ህጎቹ የብሔራዊ ደህንነትን ይከላከላሉ ሲል፣ የሚዲያ ባለሙያዎቹ ደግሞ ይህ አዲሱ የሳንሱር መንገድ ነው የሚዲያ ነጻነትም የሚገፋና የሚገድብ አልፎም ተርፎም ግልጽነትን አደጋ ላይ የሚ የሚጥል ነው ሲሉም ገልጸዋል። በታሊባንና በፓኪስታን ጦር መካከል ጦርነቱ ዳግም ተቀጣጥሎ ቀጠለ። ከሰሞኑ ሁለቱ ጎረቤት ሀገራት አፍጋኒስታን እና ፓኪስታን መካከል ሲደረግ ቆይቶ በትላንትናው እለት አንጻራዊ መሻሻል አሳይቶ የነበረው በሀገራቱ ያለው ግጭት በታሊባንና በፓኪስታን ጦር መካከል ጦርነቱ ዳግም ተቀጣጥሏል። ታሊባን በስፒን ቦልደህ ቀንዳህር ድንበር የፓኪስታንን ጦር ሰፈሮች በማጥቃት አንድ ታንክ ማርኳል። የፓኪስታን አየር ኃይል አግም የአፍጋኒስታን ዋና ከተማ ካቡል በከፍተኛ ሁኔታ በመደብደብ ላይ ይገኛል። ታሊባንም በወታደራዊ ኮንቮዮችን ወደ ፓኪስታን ድንበር አስጠግቷል። የሀገሪቱ ዋና ከተማ ካቡልን ጨምሮ በተለያዩ ቦታዎች ላይ ፓኪስታን ጥቃት በመፈጸሟ የሀገሪቱን ሉዓላዊነት ለማስጠበቅ የአጸፋ ምላሽ እየሰጠ መሆኑን ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ትርቁን ካልፈታ እኛ እናስፈተዋለን ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐማስ ትርቅ ይፈታል ሲሉ ተናግረዋል። ቡድኑ ትርቅ ካልፈታ ደግሞ እኛ እናስፈታቸዋለን ሲሉም አክለዋል። ይህ እንዴት ሊሆን እንደሚችል ከጋዜጠኞች ጥያቄ የቀረበላቸው ፕሬዚዳንቱ ይህንን ለእናንተ ማስረዳት የለብኝም፣ ነገር ግን ትርቅ ካልፈቱ ትርቃቸው እናስፈታቸዋለንም ብለዋል። ትራምፕ አክለውም ጨዋታ እንደማልጫወት ያውቃሉ፣ በፍጥነት እና ምናልባትም በኃይል ይተገበራል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሚቀጥለው የተኩስ ቁም ስምምነቱ የሰላም ተስፋ አለኝ፣ ነገር ግን በትራምፕ እቅድ ቅድመ ሁኔታ ሐማስ ትጥቅ ካልፈታ ሁሉም ወደ ገሃነም ይወርቃል ብለዋል ኔታንያሁ። አክለውም ይህ እንደማይሆን ግን ተስፋ አደርጋለሁ፣ በሰላማዊ መንገድ እንደምናደርገው አሳስባለሁ። ይህን ለማድረግ በእርግጠኝነት ዝግጁ ነን ሲሉም አክለዋል ኔታንያሁ። በመጀመሪያ ሐማስ እጁን መስጠት አለበት፣ ሁለተኛ በጋዛ ውስጥ የጦር መሳሪያ ፋብሪካዎች አለመኖራቸውን ማረጋገጥ ይኖርብናል። ወደ ጋዛ ምንም አይነት የጦር መሳሪያ ዝውውር እንደማይኖር እናረጋግጣለን። ይህን ወታደራዊ ኃይልን ማጥፋት ነው ብለዋል። በሌላ በኩል የተኩስ አቁም ስምምነት ከተፈረመበት ጀምሮ ወደ ጋዛ እንዲደርስ የተፈቀደው የእርዳታ መኪኖች ቁጥር በእርቅ ስምምነቱ ከተደረሰው ጋር ተመሳሳይ አልሆነም። 137 የእርዳታ መኪኖች ወደ ጋዛ ሰርጥ መድረሳቸውን ወደ ጋዛ ሰርጥ መግባታቸውን የዓለም የምግብ ፕሮግራም ቢያስታውቅም ከፍላጎቱ አንጻር ዝቅተኛ ነው። አብዛኞቹ እነዚህ የጭነት መኪኖች የፍልስጤማውያንን ህልውና ቢያንስ ለሶስት ወራት የሚያረጋግጡ ዱቄትና በጣም አስፈላጊ የሆኑ የሰብአዊ አቅርቦቶችንም ይዘዋል።